አዴይ ድራማ ፍቅር አደይን አንቃ ልትገላ ስል ተረሰላት። ዴፍ ደመቀ ደሞ ኤላ እንደመደበውም ዘረፈው። ነገር ግን አደይን አዘረፍሽ ሌባ ነሽ ሌባ ተባባሪ ብለው ፍቅርና ሊዲያ እሷ ላይ ጫኑባት። የአደይ ስቃይ በረታ። በጣም በጣም በረታባት። ሊዲያም ኤላ ቤት እንዲያተር ትፈልጋለች። ፍቅርም ደግሞ ከቤቷ እንድትወጣ እና ከዴቭ ህይወት እንድትወጣ ማስጠንቀቂያ ሰጠቻት። በጣም አሰቃያት። ምን አይነት ጀግና ሴትና ጠንካራ ስለግናዴ! ይህን ሁሉ ግን የተቋቋመች ለዛች ለተማሚቷ ነው የምታስበው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከእኔ ካሉ ሰላም አልሀምዱልላህ ረቢል አለሚን። ላያላችሁበት ሰላማችሁን ያብዛላችሁ። እንግዲህ ለእኛ ቅመሞች ጥንካሬ ሶብሮን መቻሉን ትግስቱን መሳሌ የምትሆን አዴ ሰራተኛ እንግዲህ በጣም ለኛ ተወናለች። ሁኔታ ከእሷ ትምህርት እኛ ውስጥ ስለ ነው። እንግዲህ አዴ በየቀኑ ስቃይ ነው የምታበዛባት። ፍቅር እንግዲህ ምንድነው ያደረገቻት፣ በተኛችበት ተመካክሮ እና ፍቅር ሆነው ያው አንድ ነገር ግን ሲሰሩ እየተመካከሩ ነው። ያው እንግዲህ ሊዲያ እንደሷ እንደ ፍቅር ጨካኝ ባትሆንም ተስማማለች ሀሳቡን። እንግዲህ ምንድን ነው ያደረገችው ተኛችበት ገብተው ያነቀቻት ማለት ነው። መጀመሪያ አብረው እንደገቡ ሰው ሲመጣባቸው፣ ነገር ግን ሌላ በኋላ አንቃት ልትገላት ስትል ደብ ነው የደረሰው። ያም ደሞ አልበቃ ብሎ ቤቱን ያጸዳችውን አልጋውንም እንደገና እያቆሸሸች እንደገና አስደትራታለች። ያጸዳችውን ግቢም እንደገና አልጸደም እየታሰቃየታለች። እንግዲህ ውጭ ላይ ጠብቀው መጥረጊያውን ይዘው በውሃ ባሌ ይዘው ስትመጣ ለምንድን ነው ያጸዳሽው? አለቻት። ጥዋት እኮ አጽድቼው ነው የሄድኩት አለቻት። የሚያጸደው እኮ አንቺም ራስ ቆሻሻት

እንዳይነቃባቸው ሁለቱም በራርባ አመለጡ። እንግዲህ ባለፈው ስትታገት ደመቀ ነበር ወደ ፍቅር ቤት ያመጣት። ደመቀ ደግሞ የኤላን ደብድቦት፣ ኤላን ሀብሉንና የተለያዩ ነገራቶችን ወስዶበታል። ኤላ ደግሞ እህቱ፣ እህቱ ያለችው ከኤላ ጋር ነበር። ብርሃን ያለችው ቤት ሲደርስ ምን ሆነህ ነው ኤላ ስትለው፣ ተዘረፍኩኝ ተበደውኝ ብሎ ነገራት። የወሰዱበትን ነገራቶች ነገራት። ነገር ግን ሀብሉ ደግሞ የአባቱ ስጦታ እንደሆነ ና ታጠፍቶ አባቱ ጋር እንደሚጠላ ነገራት። ግን ታቀቸዋለህ፣ ሰዎቹን ልጁን ታቀዋለህ ስትለው፣ ፊቱን ያየሁ መስሎኛል ብሎ እንደገና ሲያስታውስ አደይጋ ቆሞ እንዳየው ነገራት ያ ማለት አደይ እጁ አለበት እያላት ነው አደይ እኮ አወቀችው ማለት አደይ የሌባ ተባባሪም ሌባ አይደለችም ብርሃን የሚሄቷ እንደግነት እያለች ነበር ነገር ግን ሀብሉ መመለስ እንዳለበት አረጋገጠናት በቃ አዴን ጠይቅ ያለም ታብሎ የጌት ተንስቶ ወደነ ፍቅር ቤመጣ። ወደነ ፍቅር ቤመጥቶ ልድያና ፍቅር አገኛችሁ ፍቅር አዴን ጥሬልኝ ሲላት እንዲያ እኮ አዴ የለችም ታይታለች አላችሁ ለዲያማ ተገቢናት አዴን ጥሬ ስላት አዴን ፈለከይ ብላ መጣች ከዚያ በኋላ እሷ እንዲያስተበደበችው እና ልጁን እጅ ጋ ቆማ እንዳያት ነገራት። እኔም ማቆቅ ጉዳይ የለኝም ማለችው ደመቀ ነው ልጁ ግን እንደዛ ይሰራም ማለች። ከዚያ በኋላ እንግዲህ ሁለቱ ተጎን ነው ተዘብዟት። ትናንትና ሰክሰት ተዋሪ ሀብል ምናምን ስትይ ለዚህ ነበር የለ ልታዘርፎ ነበር አለች ፍቅር። የችኛ የትም ተነሳች እና ይሄ ኮ ጣወጣ ወጣ ማለት እያለች ነገሩን አሟሟቁት። ነገር ግን ኤላ ከእናንተ እጅ አልወጣም አልወርድም፣ ሀብዴን ቶሎ መልሱ ብሎ ወጣ። ከዚያ በኋላ ምንድን መፍትሄ ነው ያደረጉት? ልጁ ጋ ደውላ ፍቅር የአደይን ውጭ፣ የሚጠይቃትን ፍቅረኛውን፣ የሚፈልጋትን ባፊት የሚያሳገተች እሷን ስለሆነች ከዛኛው አደይን ከሚያፈቅራ ልጅ ጋር ተመሳጥራ ደውላ ጓደኛን ዘሆናኛ ሰፈር ብላ ሲገናኙ የኤላን ሀብል እንዲመልስ ጠየቁት። ለያና ፍቅር ሆኖ እንግዲህ በሆነ ነገር ተስማምተው እንሰጣት ተስማሙ። ምንድነው ምንስማመው ስትላው አደይን ስራ እንዳታበዙባት እንድታግዟት፣ በቤት ውስጥ እንድትንከባከቧት አለ። ችግር የለውም። ምን ነለዲያ አንደስ ስምንት ቀን እንሰራለን ታርፋለች። ብላለች ፍቅር ተመርሽንም ብዬ ነው የምሰራው አለች። ዲያ ምን ችግር አለው ተባብረን ሰራዋለን አለች። እንኳን ልሰራላት ስቃዋን በበረደላት ከዚያ በኋላ እንግዲህ ደመቀም ለፍቅር ሀብሩን ሰጣት። ከዚያ በኋላ ሀብሩ ይዘው ተመጡ። በኋላ ለኢላ ቀጥታ አልሰጠችም ሌላ

እሷም ፍቅርን ነዴፍ ጥሩ ሰው እንደሆነች እንድታግባባ፣ ፍቅር ደግሞ ለኤላ ሊድያ ጥሩ እንደሆነች ና መልካም ነገር እንድታናገር እንዲስማሙ ሁለቱም ተግባቡ፣ ተስማሙ፣ እሺ ተባብለው። ከዚያ በኋላ ብዙ ስቃይ ሲያደርሱባት ሊዲያም ኤላ ቤት እንዳትሄጂ ትላታል። ይችኛቱም ደግሞ ኤላ ቤት ሂጂና እንደ ስራ ስር ትላታለች። ከዚያ ምንድን ነው ያደረገችው? ጃኬት ውስጥ ሀብሉን አደረገች ና ምን እየሰራች ነው ብቻ ሴዲ እዚ ጃኬት ውስጥ ሀብሉን አረገዋለ። ከዛ ልበሹ ና ሄጅላት አለሁ አዴ። ከዛ በኋላ እዛ ደግሞ ይወርቃል፣ ስታጸደ ይወርቃል። ከዛ እሷ እንደወሰደችው አዴ እንደወሰደችው አድርጎ ኤላ ያገኘዋል ሀብሉን። ኤላ ጋር እንዲተድማ አልፈልግም፣ በዛ ነስማማ አለች ዲዲያ። ምን እያልሽ ነው አለቻት። ተጣሉ ከዛ መታ እልጋ እንዲያተድና እህቷን ደግሞ ከዛ እንድታስወጣ ከኤላ ቤት አስጠነቀቀቻት። አንቺ ፍቅር ብቻ ስትናገሽ ነው ተንቀጠቀጭ፣ እኔንም አታከሉ ማለቻት። እሺ ትንሽ ሰዓት ስጭኝና እናቴ ጋ አሰዳታለሁ አለቻት። ከዚያም ከዚህ ቤት ትወጫለሽ አወጭም እያሉ አሰቃይባት ፍቅር እኔ ያልሽኝ እናደርጋለሁ፣ እሰራለሁ አለቻት። ከስታ መጨረሻ መንገዲ ኤላ ስልክ ደወለችለት ሄጅና አንድ ላይ ዴቭም ለዲያን ቁጭ እንዲያሉ ፍቅር ቡና እያጠጣቻቸው አደይ ሄጅና ሁለትሽን ያት አለቻት። ፍቅር ሁለትሽን ነው ፍቅር ፍቅራቻ ልዲያ አዎ፣ መሄድ ያለባት አይ መሄድ የለባትም። ማለዴት እዚህ መሃል ስልክ ከደወርሽ ኤላ፣ ፍቅር ከደወርሽ ልክ እንደነሳው ብርሃን ታማለች እና አዴትም ጣላት። ከዚያ እዚያ ግን ብርሃን የታመመችው ኤላና ብርሃን በሚከራከሩበት ጊዜ ነው። ብርሃን የቷን ጥንቃቄ እና ደግነት ታውቃለች። ኤላ ደግሞ በስሜት ተናዱ እሷ የልባ ተባልና ሌባ እንደሆነች እሷ እንዳደረገችው ሲነግራት ብርሃን ራሷን ሳተች። በዛም ጊዜ እዛ ታማበታለች። ከዚያ ብርሃን ታማለይ ስትባል አዴይ ብቻዋን አልሄደችም። ዴቭ በቃ አብረና ሄደ ብሎ ተነሳ። የትተር ነው ዴቭ አለችው። ወዲያ አብረ ሄድ ነው ከዴ ጋር። ከዚያ አብረው ሊሄዱ ሲሉ ፍቅር ያሰበችውን ታንኮር ወይም ሴራ ጃኬቱን ቺበርሻል በሹ ብላ ጃኬቱ ውስጥ ሀብሉ ስላለ ሰጠቻት። እርሺ ብላ ተቀብላ ከዴቭ ጋር የተሯራጡ ሲሄዱ ሌዲያ፣ አንቺ ግን ማስመሰሉን ትችይበታለሽ አለቻት። አዎ፣ እንዴት ነው ዛሬ እንግዲህ ሁሉ ነገር ያበቃል አለቻት። ዛሬ እንግዲህ ኤላም ዴቭ ምዘው ሌብነቷ ያውቃሉ አለቻት። ዴቭና አዴይም ኤላ ጋር ደረሱ። እዛ ሲደርሱ ኤላ ራሷን አዴ ሳተች። ምክንያቱም ብርሃን ራሷን ስታ ሲታገላል ነበር ኤላ ያየችው። እንግዲህ እዚህ ላይ ቪዲዮ አብቅቷል። ነገር ግን የፍቅር በጣም አሰቃይ እና ክፋት ይዘገነናል። ግን ይህን ሴራዋን ሌሊያ ለምና ትነገታለ እየሰባኝ ምክንያቱም ኤላ ጋር እንድታዲ አትፈልግም። በዛ ልስማን ብላል ነበር ይሄንን ግን ብታዋርዳትስ? የፍቅርን ሴራ አጋጣሚ መዋል ነው። ወንድሟ አይደል? ብቻ አደይ ጠንካራ ሴናት፣ ታሷ ብዙ እንማራለን። ውድ ቤተሰቦቼ ቀጣዩን እንጠብቃለን።